ጉድ እኮ ነው አንቺ። እንጀራ ተማነስሽ ምጥ ምጥ አበዛብሽ አለ ሀገራችን ሰው። ዛሬ ደግሞ እንደማናቸውም ሶሻል ሚዲያ ተከታታይ ዞር ዞር ተለያየሁት ማለት ነው እና ጀማሊ ሁሴን አረብ አገር ልመጣ አሻራ አምስት አመት ስላለብኝ ነው አሁን ሶስት አመት ያገር ተገባሁ ሁለት አመት ይቀረኛል፣ ያንተ ጨርስ አረብ ሀገር እመጣለሁ እያለ ማለት ነው። አድ በዛው አትቀመጥም እዚህ በመጣ የፈርኖ ዱቄት የስንዴ እንጀራ ነው የሚያረብክ። ዝም ለህ የጤፍ እንጀራህን እየጎመርክ አሐምድ እያልክ ገርፍ ተቀመጠ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ድና ተከበራችሁ የማርያም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ አልሐምዱሊላ ሰላም። ለቻናል አዲስ ሆናችሁ ሸር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። ጥሩ ጥሩ ነገር ይዘ የሚመጣ መሽ እናንተ አታበረታቱም አትወዱም ማለት ነው። ያልጋ ላይ ገፋፋ የባልና የሚስት ያልጋ ላይ ጨዋታ የሚያወሩት እና የምታበረታቱት ማለት ነው። እና ጀማሊ ቶብ ማለት ነው። መታሃይ ተሃዋል የሳውዲ በሙቀቱ የጋለ ውሃ እየጠጣህ ደረቅ ቂጣ እየጠቀጠቅ እየበላህ በብርዱ የአገር ብድ ልብስ ለብሳችሁ እየተንሰፈሰፋችሁ ምግብ እየምበሉት እያጣችሁ አይታችሁታል። በተለይ ወንዶቹ ትንሽ፣ ሴቶቹ እንሻላለን ምንም ቢሆን ሙከየፍ እናገኛለን ቀዝቃዛ የተላጀኋ እናገኛለን ማለት ነው። እና ወንዶቹ የሄዳችሁ ሀገራችሁ አዲባችሁ ስሩ። በተለይ ጀማል ዲያውድ ምንም ያጣችሁት ነገር የለም። ማሻላህ ተባረካላህ። እርግጣ አልተሰራ አይገኝም። ትሰራላችሁ፣ ትበላላችሁ፣ ትጠጣላችሁ። ተኢኑ አንድ የመንግስት ሰራተኛ ባልና ሚስት የመንግስት ሰራተኛ ሆነው በአሁኑ ጊዜ እንደ ጀማልና እንደ ዲያውድ ኑሮ አይኖሩም፣ በሀገራቸው ላይ ማለት ነው። ጀማልና ዲያውድ ማሻላ ተባረካላ ይሰራሉ። ልዮቻቸውን፣ ሚስቶቻቸውን፣ ቤተሰቦቻቸውን ራሳቸው ፏ ብለው እንደሚኖሩ እንግዲህ ሶሻል ሚዲያ እንደሚወጡትና ሰውነታቸው፣ ጀስማቸው፣ ቤታቸው፣ ጓዲያቸው እንደሚያሳዩን ማናቸውም ሰው እናያለን ማለት ነው እና ሳውዲ አረቢያ ልመጣ ነበር አምስት አመት አሻራ አለብኝ አሁን ሶስት አመቴ ሁለት አመት ይቀረኛል እያልክ ተምታወራ፣ አገር ግማሽ እንጀራ ጥድት ባለች ሽሮ ወጥ በልተህ እያገሳህ ወዲ ቁጭ ብሎ ስራህን ያገርህን ዘፈን እየዘፈንክ ስራ ነው የሚያዋጣችሁ ማለት ነው። በተለይ ወንዶች የመጣችሁት ወዲ አረብ አገር ፊታችሁንም ማዞራችሁ አትተኙ። እርግጥ አምና በዱባይ ምህረታዋይ ታውጇል። ዘንድሮ ደሞ አልሐምዱሊላ በሳውዲ ምህረታዋይ ታውጇል። በረካ ይሆኑልን የናፈቁ ቤተሰቦቻችንን ልጆቻችንን ዘመዶቻችንን አገራችንን አይተን እንድንመጣ ይሄ የተሰጠው ቀረር በጣም አሪፍ ነውና ማሰራት ተፈለጋችሁ መኸር ተፈለጋችሁ እዚህ ሀገር መቀመጥ ተፈለጋችሁ፣ አሰሩ። ቀረሩ ታያመልጣችሁ፣ ቀረሩ። ለስድስት ወርም ቢሆን በአጭር ጊዜ አቀላጥፋችሁ ብታሰሩት ጥሩ ነው። ገና ስድስት ወር አለ። ህልም ተፈርቶ ታይተኛ አይታደርም ይላል እና ሀገራችን ሰው ገና ስድስት ወር አለኝ፣ በቂ ጊዜ አለኝ ብላችሁ ተምትዘናጉ፣ እንዴት ተነገረ፣ እንዴት ታወጀ። ቀረሩ፣ ፈጠን ብላችሁ አሰሩ። እድግጥ በአሁን ጊዜ ብርታላችሁ ፓስፖርት አይኖራችሁም እ ብርታላችሁ ፓስፖርት አይኖራችሁም፣ ፓስፖርት ታላችሁ ብር አይኖራችሁም። በጣም ከባድ ነው በአሁን ጊዜ ማለት ነው። እኔ በበኩሌ ራሴ እኔ ባድቦርት የሚቃማ እጄ ላይ ነው። ባድቦርት የታደሰ ነው ግን ብር የለኝም። እና ብዙዎቹ ደግሞ ብር አላቸው ባድቦርታቸውን አላሳደሱም ማለት ነው። ስለዚህ መንግስት አመቻችቶልናል ለስድስት ወር ማለት እንግዲህ በጣም ረጅም ጊዜ ነው። በዛን ጊዜ ባድቦርታችሁን ብር የሚለላችሁ ሰርታችሁ ተበዳድራችሁ አሳቁ ማለት ነው። ዝም ብላችሁ በቲክቶክ እና ፌስቡክ በዩትዩብ እየቆራረጣችሁ ዝምላችሁ ብታወሩ ትርጉም የለውም ሀበሻ ሰን ስራ ዜሮ ነው ወሬ ነው እንጂ ማለት ነው እና አሰሩ ለቁም ነገር እንደዚህ ቦታ ተሰጠን እድሉን ተሰጠን ቻንሱ ገጥመን ማሰራትን ብቻ ነው የመተው ያመሰራት ጥያቄም አታብዙ ሰላሳ ሰው ብትጠይቁ ሰላሳ ወሬ ነው የሚያወሯችሁ ስለዚህ በራሳችሁ ኮንፊደንስ ተወከላላ ቢስሚላህ አላሁ አክበር ብላችሁ ቀጥሉ። ህይወት ይቀጥላል፣ እና ማለት ነው። እና ዛሬ በአረብ ቤትም በአረብ ግቢም እንደዚህ ልማት ማልማት ይቻላል። ጀግና ተሆናችሁ አገራችሁ ቤታችሁ ብቻ ታይሆን። እኔ ጀግና ነኝ። ማሻላ አረብም ሀበሻ የሚወደኛል። ያው በአረብ ቤት አደንጓሬ ዘርቼ ተውኝ አልኳችሁ። ቲያመረ አደንጓሬ አሁን ቦጥቦጣን በልተ ነው ስለለለ ነው እንጂ አደንጓሬው ብታዩት ውይ፣ የአሁን ው ደርቋል ሁን ደርቋል እንደ ዘረጫዋለሁ መልሶ እንዲያበቅል ላይያችሁት። ብዛቱ ብዛቱ ታያችሁት። መራህ ድንጓሬ እና ወሬ ምንም አረግ ወሬ ከልየ ልየ ያስብልም። ጎበዙ ነው። እና ጀማል ምላውራቲር ሚስቱ ልዩቱ ባመድ በተለያየ ነገር ሲጫወቱ ትጫወቱ ሰንብተው አሁን ደግሞ ድራማውን ሲጨርስ ደግሞ ሳውዲ ለመንጣት ይንጠራራል ማለት ነው። ልብን ቅርት ይመኛል አይደል የሚባለው?

ምንም አያቀያይርም። አንድ ሚስት አሁን ይቻታ ምንም ሌላ ቱላ ግባ ብለ ብታገባ ምንም ለውጥ የለው። እቃዋ እቃዋ ነው መልኳና ከረኑ አስተሳሰቡ አይለይም። እንዲሆን እንጂና እዛ እዛ አትበሉ ዝምላችሁ አድባችሁ ስሩ። ሴቱም ወንዱ በቃ በቁ በራሳችሁ ኮንፊደንስ በራሳችሁ ሞራል መቀመጥና መብቃቃት አለባችሁና እመጣለሁ አረባገራ ለትርንጎህን ማንጎህን ሸንኮራህም ወዝህን መብላት አለ መስለዋል ዝህ የፍርኖ ዱቄት የፍርኖ ዱቄት አሁን ሀገራችን ስንዴ ጋር ተደብልቆ ለዳቦ ወይም ደግሞ ለዳቦ ቆሎ ነው የምንጠቀመው እንጂ አይደለም። የፍርኖ ዱቄት ማናችንም ታውቃላችሁ። ስንዴውን እንኳን የሀገራችን እንጀራ ተቦክቶ ቢጋግር ይጥማል፣ አሪፍ ይሆናል። የስንዴ እንጀራ እንኳን የሚበላ የለም። እንኳን አሁን ድሮ ጤፍ ነው። ጤፉ ላይ ደግሞ የተወሰነ ወይ ወይሮ ስታዲ የብልቆ ነው እንጂ ስንዴ እንኳን በሁሉ ጊዜ አይደበለቅም። ስላዛ አዲበህ ዝም ብለህ አህምድ እያልክ እየበላህ እያገሳህ ያገርህን ሽሮ ያገርህን ምግብ አዲበህ አገርህ ብኖር የሚሻለውን አማራጭ ይዘህ ዝም ብለህ አንተ እመጣለሁ ገለመሌ እያልክ አታውራ ማለት ነው። ለሌሎችም ልባቸውን ተረጋግተው በአገራቸው ላይ ያሉትን ልባቸውን አታነሳሳቸው። በአገርም ላይ ልማት አለ። በአገርም ላይ ጀግንነት አለ። አያችሁ ሆን ማየት ማመን ነው። በሰው ሀገር አረንጓዴ ዘርች የውዛም ጋር አያችሁት። በሀገራችን ርሃና ይባላል። በሀገራችን መሽሩም ይባላል። በዚህ ደግሞ ርሃና ይባላል። አያችሁት እንደተለቀ ያውም ተቀንጥፎ ወርቆ እና ጎበዝ መሆን በኮንፊደንስ መኖር ያስፈልጋችኋል። እሺ፣ የነበረን ቪዲዮ ይሄን ይመስላል። ቀጣይ እስከምንገናኙ አሰላም አለይኩም ረህመቱላሁ ወበረካቱ።